ምህራኖችንም የተለያዩ ወንድሞችንም ጠርተን እነሱ ገብተው መልስም እንዲሰጡን እናደርጋለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ምዕራፍ አራት እንቀጥል። ምዕራፍ አራት በጣም በጥንቃቄ ማየት ይገባናል። አሁን ከዚህ በኋላ የምንመለከተው የወንጌል ክፍል ከታሪክነት ይሄ ታሪክም ከመናገር ይዘልና የቅዱስ ማቴዎስ ወደ ዋናው ፍሬ ነገር እየዘለለ ይገባል ማለት ነው። እየተሻገረ ይሄዳል። ከዚህ በኋላ የምንመለከተው አምላክ ሰው ሆኖ የመጣበትን ዓላማውን የምንረዳበት ይሆናል። እስካሁን ድረስ ስርዓትን ነው እየፈጸመልን ያለው። ጠዋት አይታችሁ ከሆነ የስርዓቶች ሁሉ መጀመሪያ ምንድነው? ብለና ጥምቀት ነው። ስለዚህ የስርዓቶችን ሁሉ መጀመሪያ፣ የጾምንም መጀመሪያ፣ የስብከትንም መጀመሪያ፣ ሐዋርያትን የመምረጥን መጀመሪያ፣ የሁሉም ነገሮች መጀመሪያ ያደረገው ክርስቶስ ምን ነበረ? ጥምቀትን ነው። ስለዚህ ሰው የመጀመሪያው ሊያደርገው የሚገባው ስርዓት ምንድነው? መጠመቅን ይሆናል ማለት ነው መጠመቅ የሆነ የሥርዓቶች ሁሉ መጀመሪያ ጥምቀት ስለሆነ ማለት ነው። ስለዚህ ከተጠመቀ በኋላ ምን ጀመረ? የሚቀጥለውን ታሪክ ይነግረናል። ግን በደንብ እያረጋችሁ እያስተዋላችሁ ሂዱ። መድን ያለምሱ እግዚአብሔር አምላክ ይርዳ። እንደዚህ ይለናል ቅዱስ ማቴዎስ። ከዚህም በኋላ አለ ወዲያ፣ ከዚያ ወዲያ ከጥምቀት በኋላ ማለት ነው። የአባቱን ምስክርነት የመንፈስ ቅዱስን ምስክርነት ካየ በኋላ ካረጋገጠላቸው በኋላ ከዚያ ወዲያ ኢየሱስ ከዲያብሎ ሲፈተን ዘንድ መንፈስ ቅዱስ ወደ ምድረ በዳ ወሰደው ይላል። ኢየሱስ ክርስቶስ በማን ከዲያብሎ ሲፈተን ዘንድ አይገርምም? አይገርምም። ማን ወሰደው ነው የሚለው? መንፈስ ቅዱስ መንፈስ ወደ ምድረ በዳ ወሰደው። በጣም እያስተዋላችሁ ይህን ክፍል እሺ። እንዴት እንዴት ወሰደው ጥያቄው ለምን ሄደን? እንዴት ለምን ድሮ እንዲፈተን የሄደው ጌታችን ኢየሱስ ክርስቶስ የእሱ መፈተን ምንድን ነው ትልቁ ነገር ነጥቡ ምንድን ነው ስንል ሁላችን የዲያብሎስ ፈተና ሰው ሆነን በምድር ስንመላለስ ከእናታችን ማዕፀን ከወጣንበት ሰዓት አንስቶ ነፍስ ከስጋችን እስከምትነጠል ድረስ በምድር ላይ ያለው የራሱ ሊያደርገን የሚፈልግ የሰው ልጆች ሁሉ ጠላት የሆነ ከአምላክ ጋር ሁልጊዜ የሚጋጨው የአምላክ የሆኑትን ሁሉ መቀማት የሚፈልግ ዲያብሎስ በምድር ላይ ሊፈትነን እንደሚችል አንድም ሲያረጋግጥልን፣ አንድም ደግሞ ከጌታችን ከኢየሱስ ክርስቶስ ጽናትን፣ መልስን፣ ትምህርትን፣ እውቀትን አውቀን ዲያብሎስን እንድናሳፍረው ምን ሲሆነን አብነት ሲሆነ ምስክር ዲያብሎስን ድል መንሳት ሰይጣንን ድል መንሳት እንደምንችል ሲያስተምረን ጌታችን ኢየሱስ ክርስቶስ ሊፈተን ሄደ በምን በስጋ በምን በስጋ ደግሞ ስጋው ብቻ አላልኩም በስጋ እቺ ነጥብ ያዙል መለኮት ያልተለየው ስጋ ሰው ነውና ምን ሊፈተን አለም ውስጥ ነው ያለው እንደኛ ሰው ሆኖ አለ አላወቀውም አምላክ እንደሆነ ቢያውቅ ኖሮ አይፈትነውም ዲያብሎስ እርሱ አምላክ እንደሆነ ቢያውቅ ኖሮ አይፈትነውም። አላወቀውም። ለምን ለምንድን ነው እንዳያውቀው ያደረገው ትልቁ ነጥብ ይሄ ነው። ለምንድን ነው ሰይጣን እንዳያውቀው ያደረገው? ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪያን መልክ መልኩ ያደረገው ይህ ነጥብ ነው። ነጥብ ነው። አዳም ዲያብሎስ በቀጥታ ሄዱ ወይም ደግሞ ሴጣን በቀጥታ ሄዱ አይደለም። ከገነት ያስወጣው በእባብ ውስጥ ተደብቆ ነው። ሐሰተኛ የሆነ አላሙን አላማው እራሱን ሸፍኖ ነው። በተንኮል ነው። በጥበብ ነው የጣ እኔ ጥበበኛ ነኝ ሲል አንተ የፈጠርከውን አንተ ከፍጥረታት ሁሉ አክብር የፈጠርከውን የእጅ የሆነውን ስራ እኔ በጥበብ ጥዩዋለው ስለሚል ነው። ትሪተኛ ስለሆነ እግዚአብሔር የፈጠረውን ፍጥረት ላይ እሱ በጣም የማንቋሽ ቆሻሻ የማድረግ ያለማክበር ስራ እየሰራ ስለነበረ መቼም ቢሆን በዚህ በተዋረደው ባዋረድኩት በአዳም መልክ መጥቶ ያድነዋል ብሎ ስላልጠበቀ በተናቀው በባህሪያ መልክ ውስጥ ግን ዓለምን የፈጠረ አምላክ መጣ። ለዚህ ነው አባቶቻችን ዓለምን ከፈጠረበት ጥበብ ይልቅ ዓለምን ሊያድን ሰው ሆኖ የመጣበት መንገድ ይረቃል የሚሉት። ስለዚህ አያውቁ የሚመለከተው መልክ የባህሪያ መልክ ነው፣ ግን የባሪያ መልክ ነው ብቻ ብሎ ግን እንዳይደመድመው እያደረገ ወይም ደግሞ እየሰራ ያለው ግን እየሰራ ያለው እያደረገ ያለውን ነገር ግን ከሰውም በላይ ይሆንበታል። ሰው ብቻ ነው ብሎ እንዳይደመድመው ሰዎች ሊያደርጉት ከሚችለው በላይ ፐርፌክት ሆኖበታል ፐርፌክት ሆኖበታል። ደግሞ አምላክ ነው ብሎ እንዳይደመድም ደግሞ እያዩ ያለው የናቀውን ያንቋሸሸውን ያዳምን መልክ ነው የረገጠውን መልክ ነው ከገነት ያባረረውን ያዋረደውን መልኩ ነው የሚመለከተው። ስለዚህ ግራ ገብቶታል። አምላክ ነው ሰው ነው፣ ሰው ነው አምላክ ነው፣ ማን ነው እያለ ግራ ተጋቶ አላወቁ። ስለዚህ ከዚያ ወዲያ ኢየሱስ ከዲያብሎ ሲፈተን ዘንድ ወደዚያ ወደ ምድረ በዳ ወሰደ። አርባ ቀን እና አርባ ሌሊትም ከጦመ በኋላ ተራበ። ይላ ተራ ተራበ ሲንል ምኑን ያሳየና ፍጹም ሰው መሆኑ። መለኮት በባህሪው አይራብም። መለኮት በባህሪው አይጠማም። መለኮት በባህሪው አይደክምም። መለኮት በባህሪው አይዝልም። መለኮት በባህሪው አጋዥ አይፈልግም። ነገር ግን ተራበ ተባለ ስለ ሰውነቱ ሲናገር ፍጹም ሰው ነውና ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነብሷ ነብስ ነስቷልና እርሱ ሰው ነውና ተራበ ተራበ ስለምን ስለ ሰውነቱ ለምን ሰው ሆኖ አርባ ቀን ከአርባ ሌሊት ጾሞ አልተራበም ቢል ኖሮ የስጋ ባህሪ መለኮት ምን ብሎታል እንል ነበረ ቀይሮታል እንል ነበረ ወይም ደግሞ የመለኮትን ባህሪ የስጋ ባህሪ ቀይሮታ ልንል ነበረ። ግን እሳ ያለመቀየር ያለመለወጥ ብለን ተምረናል። ስለዚህ ከሁለት አካል አንድ ከሁለት ባህሪ አንድ ስንል ከሁለቱ ባህሪዎች መካከል አንዱ መራብ ነውና ይህ የተራበበት ሰውነቱ ተለውጦ መለኮትን አልሆነም። ስለዚህ ያለመቀላቀል፣ ያለመደበላለቅ፣ ያለመደራረብ፣ ያለመለወጥ ብለን የተማርነው ትምህርት እዚህ ጋር ይመጣል ማለት ነው። ስለዚህ ምን ሆነ? አርባ ቀንና አርባ ሌሊት ከጦመ በኋላ ተራበ። ስለምንነቱ ስለ ሰውነቱ ፍጹም ሰው ስለሆነ አሁን አርባ ቀን ከአርባ ሌሊት ሙሉ ሲከታተለው የነበረው ሲያየው የነበረው ኦብዘርቭ ሲያደርገው የነበረው ሊቀረበው ከርቀት ሆኖ ማን ነው እያለ የአጣሪ የነበረው መራቡን ሲያውቅ ፈታኝ ቀረበ። ጎበዝ፣ ስንራብ ፈታኝ አለ። እወቁ። ረሃብ የተሰማን ቀን ይፈትነናል። ተረባችሁ ተፈትናችሁ አታውቁም? ማድረግ የሌለባችሁን ነገር ለማድረግ ወስናችሁ። ይችን ቀን ያለፈ ሰው ነው ጀግና የሚሆነው። እንራባል ነው ደክመን አናውቅም። የደከምን ቀን ፈተና አለ። ሰው ያጣን ቀን ፈተና አለ። የወደድናቸው ሰዎች የካዱን ቀን ፈተና አለ። የሞላልን ቀንም ፈተና አለ። ሁሉ የኛ የሆነ ቀንም እንፈተናለን። ብዙ ነገሮች አለ። በጣም ብዙ ነገር በምድር ላይ ባለን ነገር ውስጥ ሁሉ የኛ የሆነ ነገር ደስታ በራቀን ቁጥር ፈተና አለ። እነዛን ፈተናዎች ቆም ብለን ካላሰብን ያን ቀን እንስታለን። እዮብን ማሰብን። እዮብ በተፈተነ ጊዜ ከአፉ የሚወጣ ቃል ነበር የተፈለገው፣ መካዱን አይደለም ከአፉ እግዚአብሔር እንዲሰድብ ነበር የጠበቀው። እኛ ስንት ጊዜ ይሆናል ባልፈጠርከኝ፣ የእናቴ ማፀን ውስጥ ውሃ ሆኜ በቀረው፣ አንተ ለእኔ አምላክ ብትሆን ኖሮ ችግሬን ትሞላ ነበር እንደውም የለ ምናምን ያለበት ቀን የለም። ንስ ያስፈልገ ነው እችን እንድንል ስለሆነ የሚፈልገው እርሱ የሞላልን ቀን እግዚአብሔርን የረሳንበት ሁሉ ነገር ሞልቶልን ሁሉ ነገር የእጃችን የሆነ ቀን አላክን የረሳንባቸው ቀናቶች አይበዙ። ደሞዝ ሲከፈለን፣ ገንዘብ ሲመጣ፣ ሀብት ሲመጣ፣ ውበት ሲመጣ፣ መደነቅ ሲመጣ፣ መወደድ ሲመጣ፣ ብዙ ነገር ሲመጣ ስለዚህ የፈተና ቀናችን የመውደቂያም የመጽናያችንም በእግዚአብሔር ፊት ብቆነን የምንታይበትም በእግዚአብሔር ፊት ወድቀን የምንታይበት ቀን መሆኗ ማወቅ አለብን። ስለዚህ መራቡን አየን። ወዲያውኑ ፈታ ፈታኝ ቀረበ። ፈታኛችን ዛሬም ዘወትር ሁልጊዜም በእኛ ዙሪያ ይዞራልና እንደዚህ አለው። አሁን የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል። አሁን ጥርጣሬውን ቼክ ማድረግ ጀመረ። ጥርጣሬውን ቼክ ማድረግ ጀመረ። አሁን አንተ የእግዚአብሔር ልጅ ከሆንክ እግዚአብሔር ሁሉን ነገር ማድረግ ይችላልና እነዚህን ድንጋዮች ዳቦ አድርጋቸውና ብላ አለው። እንዲበላ ስለ መብላት ረሃቡን ስለማስታገስ ላለማስታገስ ምናምን አይደለም፣ ጥያቄ ክሮስ ቼክ ነው ያደረገው። አይገርምም ክሮስቼክ? ተጠራጣሪ እኮ ነው። ልምድ አሏ የስንት ዘመን ልምድ ያለው ስለሆነ በጥርጣሬ እስኪ እነዚህን ድንጋዮች እንጀራ እንዲሆኑ በለዋለ እዘዛቸዋለሁ የወላችሁ እርሱ ክርስቶስ መለሰና እንዲህ አለው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አሉ። እቺ የእኛ የህይወታችን መርህ መሆን ስላለባት በላን አልበላን፣ ሞላን አልሞላን፣ ሀብታም ሆንን አልሆንን፣ ሁሉ ነገር ተሟላልን አልተሟላልን ዞሮ ዞሮ ግን እግዚአብሔር አምላክ የሌለበት ሁሉ ባዶ አምላክ የሌለበት ባዶ ስለሆነ መጥገባችን መብላታችን፣ ወድቅ ማድረጋችን፣ መዝናናታችን፣ መኪና መንዳታችን፣ በፕራይቬት ጀት መሄዳችን፣ ሀገር ለሀገር መዞራችን፣ ምናምን ልጅ መውለዳችን፣ ቆንጂዬ ሚስት መምጣቷ፣ ቆንጂዬ ባል ስላላት ቤተሰብ ስላ ምናምን በጣም ልጥጥ ና እግዚአብሔር የሌለበት ባዶ ነው። ሁሉ በአንድ የሚወድም ስለሆነ ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ስለ ሆድ ብቻ የሚኖር አይደለም በማለት አሳፈረው። በዚህ የሚያቆም ይመስላችኋል? አላቆመም። ቀየረ፣ አቅጣጫውን ቀየረ። ትናንትና በወደቅንበት አወዳደቅ ወድቀን ይሆናል። ትናንትና በወደቅንበት መውደቅ ወድቀናል፣ ግን ትናንትና በወደቅንበት አካሄድ ግን አይደለም መልሶ የጣለን፣ በሌላ አይነት መንገድ በሌላ አይነት መንገድ ግን መልሶ ያንኑ ግን ጥፋት ግን እንሰራለና በወደቅንባት አወዳደቅ መልሶ የሚጥለን ጅል አይደለም እርሱ። ምክንያቱም አንድ የወደቅንበትን ነገር ተመልሰን ስንቆም ሌላ አይነት ጥበብን ሌላ አይነት መንገድን የሚከተል ስለሆነ፣ ስለዚህ እዚህ ጋር ወዲያውኑ ሌላ ጥበብን ተጠቀመ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ አቁሞ፣ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳይሰነካከሉ በእጃቸው ያነሷል ተብሎ ተጽፏልና አለ። አይገርምም? አይገርምም ከመጽሐፍ ቅዱስ ውስጥ ጥቅስ ጠቀሰ እኮ ለራሱ ዓላማ፣ ለራሱ ውቅድ፣ ለራሱ የማሰናኪያ መንገድ የመጽሐፍ ቅዱስ ክፍል ውስጥ ያለ ጥቅስን አመጣና መላእክቱ ስለ አንተ ያዝልሃል እግርህንም በድንጋዮች ከቶ እንዳይሰናክሉ በእጆች ያነሱሃል ተብሎ ተጽፏልና አለው አይገርምም። ዛሬ በእግዚአብሔር ቃል ስንቶቻችን ተበልተናል። የምንሰማው ማጣራት ግዴታችን ስለሆነ፣ ወደ ዳዊት ከዳዊት ክፍል ውስጥ ከፈለ ከመዝሙር ክፍል ውስጥ ጠራና ተብሎ አለ። የእግዚአብሔርም ልጅ ከሆን አለ። ከዛ አለ፣ ጥርጣሬው አላወቀም። ያውቆ ኖሮ አንተ የእግዚአብሔር ልጅ የለው ነበረና። የእግዚአብሔር ልጅ ከሆንክ ወደ ታች ምን በል፣ ራስህን ወርውር። ዛሬ እንደዚህ የሚያደፋፍሩን አሉ። የእግዚአብሔር ልጅ ከሆንክ አዞ አፍ ውስጥ ክፈተውና ግባ፣ አይበላህም። አንተ የእግዚአብሔር ልጅ ከሆንክ መርዝ በጥብጭ ልስጥ ጠጣው እና ትሙት። አንተ የእግዚአብሔር ልጅ ከሆንክ እስኪ ያረጋግጥልኝ በእሳት ላይ ተራመድ። አንተ የእግዚአብሔር ልጅ ከሆንክ እስኪ ራስህን በቢላ ቁረጠውና መዳንን እንየው። እንደዚህ አይነት ነገሮች ከዲያብሎስ የተጀመሩ ናቸው። ኢየሱስ እንደዚህ አለው፣ ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል። በእርግጥ ከማናውቀው ነገር እግዚአብሔር አምላክ ይጠብቀናል። እያወቅን ከግንባር ግን ነፍሳችን አሳልፈን በገዛጃችን እየሰጠን ስለሆነ በገዛጃችን አሳልፈን ነፍሳችን ላይ እየፈረድን ስለሆነ ስለዚህ በፍጹም በፍጹም ልብ እግዚአብሔር አምላክን ምን አትበል አትፈታተን ተብሎ ተጽፏል አለ። ቃሉ ትክክል ቢሆንም ነገር ግን ቃሉን የተጠቀመበት አገባብ ግን የትዕቢት ስለሆነ የንቀት ስለሆነ ከኔ በላይ ማንም የሚል ነገር እንዲይዝበት ስላደረገ ትክክል አይደለም። ስለዚህ ከለከለው ማለት ነው። አሁንም አላቆመም። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ ከፍ ወዳለ። የመጨረሻው ፈተና የሰው ልጆች የሚፈተኑበት የዓለምንም መንግስታት ሁሉ ክብራቸውን አሳይቶት፣ አሁን አለም የሚሰጠን መከበር ከፈለጋችሁ፣ መወደድ ከፈለጋችሁ፣ እንትናን ተቀበሉ፣ እንትናን አግኙ፣ የእንትና ቤተሰብ ሁኑ፣ የእንትና ጎሳ ሁኑ፣ እገሌን ተከተሉ፣ እንደዚህ አድርጉ፣ ከዚያ ወዲህ ሀብታም ትሆናለህ፣ ማንም አይነካም፣ ምናምን ወዘተርፈ፣ ነፍስህን ሽጥልኝ። ቀላል ነበር። አለም ውስጥማ እንደዚህ እኮ ብናደርግ ኖሮ አለምን እናሸንፋት ነበር ታውቃላችሁ። ቀላል ናት አለም እንዲህ አድርጎ፣ ለማንኛውም ህሊናን ሸጦ አለምን ለማሸነፍ ቀላል ነበር። የእግዚአብሔር መሆናችን ነው ጅል የሚያስመስለን የዋህ የሚያስመስለን ምንም የማያውቁ ጅል አንፎች። ሌላው በጣም ወርቅ በወርቅ ቤት በቤት ምናምን ሲሆን እኛ ሁሌ ዝቅ ብለን የምንታየው የአምላክ ቃል ስላለን፣ ያው በራሳችን ያመጣነው ድህነት አላልኩም ግን ይሄ በገንዘብ ላለመሸጥ ራስን አሳልፎ ለገንዘብ በገንዘብ ላለመሸጥ እንጂማ እኮ ሌላው ነገር ሁሉ ቅርብ ነው አደለም፣ መሀል ከተማ አዲስ አበባ ብዙ ነገር ይከወናል። የዓለም መንግስታት ሁሉ ክብራቸውን አሳይቶት ወድቀህ ብትሰግድልኝ ይህን ሁሉ እሰጠሃለሁ አለው። ምን በልና ውደቅና፣ ምን በልኝ ስገድልኝ አለው። አምላክ እንደሆነ ቢያውቁ ኖሮ አይልም ነበር ግን እሳ አዳም በሰይጣን ፊት ወድቆ እንዲሰግድለት ስለሚፈልግ አዳምን መናቅ ስለፈለገ አዳም ቆሻሻ መስሎ እንዲታይ ይፈልጋል። እግዚአብሔር ከፍጥረቱ ሁሉ አክብሮ በመልኩ በአምሳሉ የፈጠረው አዳም ስለሆነ አዳምን ሲመለከት የአዳምን መልክ ሲመለከት የአምላክን መልክ ስለሚያይ የአምላክ መልክ የአምላክ ባህሪ በአዳም ውስጥ ስለሚገለጥ አዳምን ማንቋሸሽ አዳምን ማዋረድ አላማው ስለሆነ ደግሞ እርሱ የናቀውን አዳምን መልኩ ያደረገ ከሶስቱ አካል አንዱ አካል ወልድ ደግሞ የሰውነትን ክብር ከፍ እያደረገ አልቻለውም። ያን ጊዜ ኢየሱስ እንዲህ አለው፣ ሂድ አንተ ሰይጣን፣ አለው፣ ሂድ አንተ ሰይጣን። ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፎላሃለ። ማንም ብቻ አምልክ አምላክን ብቻ አምልክ አንዱ እግዚአብሔር ብቻ ነው የሚመለክ። አንዱ ዓለምን የፈጠረ አምላክ ብቻ ነው፣ እውነተኛ የሆነ አምላክ። ከእርሱ ውጭ ሌላ አምላክ የለም፣ የሚመለክ ከእርሱ ውጭ፣ የአምልኮ ስግደት የሚገባው ከእርሱ ውጭ፣ የአምላክነት በረከት አምላኬ ብለን የምንጠራው ማንም በዚህ ምድር ላይ የለም። ስለዚህ መጨረሻውን የሰው ልጅ ፈተና በሀብት ፈተነው ክርስቶስ በዝና በገንዘብ በሀብት ስለዚህ ለአንዱ እግዚአብሔር ብቻ ነው እንጂ ለሌላ አትስገ ተብሎ ተጽፎልሃል አሉ። አታምልክ ተብሎ ተጽፎልሃል። ያን ጊዜ ዲያብሎስ ተወው። ለጊዜው ነው። አንዳንዴ አይታገለንም። በጣም ማወቅ ያለብን ነገር አይታገለንም። እንደዚህ ሽንጡን ገትሮ ምናምን እስከ መጨረሻው የሚታገል እንዳይ ዞር ይልና አቅጣጫ ይፈልጋል። ብዙ ጊዜ አይታችሁ ከሆነ ከሆነ ፈተና የወጣን ሲመስለን የሆነ ፈተና ሲገጥመን በጣም እንጸልያለን። በጣም እንሰግዳለን። በጣም ሱባኤ እንገባለን። በጣም ጸሎት እናደርጋለን። እስከምንራብ ድረስ ወደ መላእክነት እስከምንለወጥ ድረስ የምንሰማ መዝሙር ብቻ ነው የምንለው መልካም ቦታ ብቻ ነው። ገዳማት ለገዳማትነን ምናምን እንደዛ ነው አደለ? ባህሪያችን፣ ልመናችን እስከሚመለስልን ልክ። ግን ልመናችን ሲመለስልን ግን፣ ስናቆመው በቃ ይሄንን ክፉ ነገር ከላይ ሊያርቅ ብለን የተሆን ሲመስለን ስግደታችንን ስናቆም፣ ጸሎታችንን ስናቆም ወደ ዘፈኑ ስንመለስ ወደ ዳንኪራው ስንመለስ ወደ ኃጢአታችን ስንመለስ ወደ በደላችን ስንመለስ ያኔ መጀመሪያ ከጣልን እጥፍ ሺ ሆኖ ተሰልፎ ይመጣና ድራሻችን ያጠፋል። ብዙ ጊዜ እንደዚህ አይነት ነገር የሚያጋጥመው ጸበል ቦታ ያሉ አካባቢ ጸበል አካባቢ ያሉ ሰዎችን ከዛች የጸበል ቦታ እስከሚወጡ ድረስ በጣም ቅዱሳን እስከ መምሰል ይደርሳሉ። ከጸበል ቦታ ሲወጡ ይመታሉ። አረብ ሀገር ምናምን የሚሄዱ እህቶቻችን ብዙ ጊዜ ብዙ ጊዜ ስደት ውስጥ ከክርስቶስ ጋር፣ ከስደት መልስ ግን ክርስቶስን የተው ሰዎች ብዙዎች አሉ። በመከራ ውስጥ በሀዘን ውስጥ ከክርስቶስ ጋር የነበረ እንደኛ አይነቱ ደግሞ ልክ ሁሉ ነገር ሲሞላለን ሲስተካከልልን ፈጽመን የተውን ሰዎች አለን። ቆመን ለመጸለይ ጊዜ የሌለ ከእግዚአብሔር ጋር ለመመላለስ ጊዜ የሌለን ወደ ቤተ መቅደሱ ለመመላለስ ጊዜ የሌለን ልክ እንደኛ አይነቱ ሁላችንም በዚህ ፈተና ውስጥ እየወደቅን ነው። መንቃት አለብን፣ ነው መንቃት አለብን። እነሆም መላእክት ቀርበው ያገለግሉት ነበረ። መላእክት ማንን? እርሱን። ያገለግሉት ነበረ ቀርበው። ለምን? አምላካቸው ስለሆነ። ኢየሱስም ዮሐንስን አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ወደ እስር ቤት እንዲገባ ስላደረጉት አሳልፎ ስለሰጡት፣ ያው ለምን ገባ እንዴት ገባ ምናምን የሚለው ሌሎቹ ክፍሎች ላይ በደንብ ስለምናጣር፣ ያው ከንጉሱ ጋር ከሄሮድስ ጋር ተጣሉ አገባለው አታገባ፣ እንደዚህ አይነት ጭቅጭቆች ተፈጥረው ሰው እናየዋለን። ወደፊት ያው ወንጌሉን ተከትለ የሚሄድ ስላለብን፣ እሺ በሰጠን ልክ እንድንሄድ ስለፈለግኩ ግን እንመለከተዋለን። ናዝሬት ትቶ በዛብሎን እና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩ በኢሳይያስ ትንቢት ስለሆነ ቅፍርናሆም የመጣ የዛብሎን ምድርና የንፍታሌም ምድር የባህርን መንገድ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ ተቀምጠው ህዝብን ታላቅ ብርሃን አየ። ህዝቡ ምን አየ? ታላቅ ብርሃን። ማነው እርሱ? ኢየሱስ ክርስቶስ እውነተኛ ብርሃን፣ የሰው ልጆች ሁሉ ብርሃን። በሞት ሀገርና ጥላ ለተቀመጡት ምን ሆነ? ብርሃን ወጣላቸው። በነገራችን ላይ የተናቁ ናቸው እነዚህ ገሊላ አካባቢ ያሉት፣ ምንም እውቀት እንደሌላቸው አድርገው የሚያቸው ነው። እነዚህ የገሊላ ሰዎች አይደሉም እንዴ የሚሏቸው ሀገራቸውን ለመጥቀስ ሳይሆን በጣም የመጨረሻ ለማንቋሸሽ አሳ አጥማጆች ስለነበሩ ከነበሩት ከተማዎች ሁሉ አናሳ የሆኑ ሰዎች ይኖሩባት የነበረች ቦታ ስለሆነ ለዚህ እኮ ነው፣ መልካም ሰው ከናስሬት ይወጣል፣ ይሄ ገሊላዊ አይደለ እያሉ የሚጠቋቋሙት። አናሳ ህዝቦች፣ አናሳ ማህበረሰቦች፣ አሳ እያጠመዱ አሳን እየሰሩ የሚኖሩ ስለሆኑ ገሊላ አካባቢ ያሉት ልክ እንደ ሌሎቹ ያልተማሩ ምናምን ስለሆኑ አይታችሁ ከሆነ እነዚህ ያልተማሩ ሆኑ ሳሉ ግን እንዴት ይህን ሁሉ አወቁ ብሎ ይናገራሉ። በሌላ ክፍል ላይ ስናየው ወደፊት ስለምንደርስበት፣ ስለዚህ በትንቢቱ በሞት ሀገርና ጥላ ተቀምጠው ለነበሩት ሁሉ ብርሃን ወጣላቸው በማለት ያስቀምጣል። ብርሃን የሆነው ጌታ ኢየሱስ ክርስቶስ ስለሆነ የተባለው ይፈጸም ዘንድ ይህ ሆነ። ከዚያን ዘመን ጀምሮ ኢየሱስ መንግስተ ሰማይ ያቀርባለች እና ንስሃ ግቡ እያለ ይሰብክ ጀመረ። ጌታችን ኢየሱስ ክርስቶስ ምን አለ? መንግስተ ሰማያት ቀርባለች እና ምን በሉ፣ ንስሀ ግቡ አለ? ንስሀ ባይገቡስ ግን የዘላለም ህይወታቸውን ያጣሉ፣ መዳን የለም። ይሄ የክርስቶስ ቃል። ኢየሱስ ክርስቶስ ምን አለ? መንግስተ ሰማያት ቀርባለች፣ ንስሀ ግቡ አለ። ንስሀ ካልገቡስ ሞት አለ። እናያለን ትርጓሚዎች፣ መልእክታትን የጳውሎስ መልእክት ለገላትያ ሰዎች የተላቁ ምናምን ወደፊትም የምናየው ስለሆነ ቁጥር 18 ላይ በገሊላ ባህር አጠገብ ሲመላለስም ሁለት ወንድማማቾች ማንና ማን፣ ጴጥሮስ የሚሉትን ስምኦንን እና ወንድሙ እንድሪያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳጥማቾችም ነበሩና ይላል። አሳ ያጠምዱ ነበረ። ማንና ማን? የመጀመሪያዎቹ ስምኦን የተባለው ማን ነው? ጴጥሮስ ወይም ኬፋ፣ የሐዋርያት አባት እራሱ ተዘግዝቆ የተሰቀለው ማለት ነው። ወንድሞ እንድሪያስ እንድሪያስ በጣም በብዙ መከራ የሞተው ሁለቱም አስራ ሁለት ሐዋርያት መካከል ናቸው። ስለዚህ ለመጀመሪያ ጊዜ ጴጥሮስንና እንድሪያስን አገኘ ክርስቶስ። እነርሱም በኋላዬ ኑ፣ ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ኑ፣ ሰዎችን ታጠምዳላችሁ አላቸው። እስካሁን ድረስ አሳን ያጠመዳችሁት ከዚህ በኋላ በእግዚአብሔር ቃል በእኔ ቃል ዓለም በጸናበት ቃል የሰው ልጆችን ወደ እውነተኛ መንግስት የምትመልሱ የምታቀምዱ ትሆናላችሁ ብሎ ክርስቶስ ጠራቸው። ወዲያውኑ መረባቸውን ትተው ተከተሉት። እግዚአብሔር አምላክን እንደዚህ የኃጢአት መረባችንን የበደል መረባችንን፣ ኋላ ቀርነታችን ይሄ የሰው ኃጢአት አብዝቶ የማውራት ምናምን መረባችንን ጥለን በንጹ ልቦናችን እንድንከተለው እግዚአብሔር አምላክ ይርዳ። ወድቀንም ተነስተን ከእርሱ ጋር እንድንሆን በእውነተኛ መረብ ውስጥ እንድንወድቅ እግዚአብሔር አምላክ ይርዳ። ይሄ ስለሚያስፈልግ እነሱ ወዲያው ትተው መረባቸውን ቁጭ አድርገው ተከተሉት። ከዚያም አለፍ ብሎ ሌሎች ሁለት ወንድማማቾችን ደግሞ አገኛቸው። ልክ አለፍ እንዳለ ኬፋን እና እንድሪያስን ከጠራ በኋላ ሁለቱን ወንድማማቾች ከዚ ዋዲያ ልክ አለፍ እንዳለ የዘብዴዎስ ልጅ ዘብዴዎስ ምን አይነት የታደለ ነው። ታላቁ አረጋዊ፣ ታላቁ አባት፣ የነጎድጓድ ልጆች ተብሎ ይጠራሉ ያዕቆብ በዚህ በሐዋርያት የሐዋርያት ስራ ላይ አንገቱ በሰይፍ ተቆርጦ የተገደለው የመጀመሪያው ዮሐንስ ወንጌላዊው ባለራዩ፣ ባለመልእክቱ ባለንስሩ የእርሱ ወንድም የሆነው ያዕቆብና እርሱም ጠራቸው። መታደላ አንዱ በሰይፍ አንዱ ደግሞ የክርስቶስን ትልቅ ነገር የጻፈው በህይወት አለ። ስለዚህ ከአባታቸው ከዘብዴዎስ ዘብዴዎስ ጋር በታንኳ መረባቸውን ሲያበጃጁ አየና፣ ኑ አላቸው። አባታቸው እኮ አብሯቸዋል እየረዱት ነው። ኑ አላቸው። ኑ እኳ እናንተም ትፈልጋላችሁ። አንተ ለእኔ ምን ልትሆን አንገትን ትሰጣለህ? መስክረክ በኢየሩሳሌም ውስጥ አንተ ደግሞ ስለ እኔ ብዙ ነገር ገና ምታያለ። ኑ ተከተሉ። ጴጥሮስ፣ አንተ ደግሞ ተዘግዝቀ ምን ትላለህ? ትሞታለህ እግዚአብሔር ሁሉን ያውቃል። የወደፊታቸውን የሚያውቅ የሚያውቃ አምላክ ስለሆነ እንድሪያስን በከብት ትጎተታል እ ቆዳ ይቆረጣል ብዙ ነገር ብዙ መከራ የተቀበለ ነው። ስለዚህ በታንኳ መረባቸውን ሲያበጃጁ ከአባታቸው ጋር ተቀምጠው ኑ አላቸው፣ ጠራቸው። እነርሱም ወዲያውኑ ምንም አላንገራገ ወዲያውኑ ታንኳይቱንና አባታቸውን ትተው ተከተሉት። ወደኋላ የሚጎትቱን ነገሮች ሁሉ ልክ እንደዚህ ትተን ክርስቶስን የምንከተል ያርገና። ዳንኤል ሀብት፣ ወደኋላ ይጎትታል ክርስቶስን እንዳንከተል የሚያደርግ ከሆነ ወደኋላ ይቅር። ቤተሰብ ወደኋላ ይጎትተናል፣ ፍቅር ወደኋላ ይጎትተናል፣ መውደድ ወደኋላ ይጎትተናል፣ የስጋ ፍላጎት ወደኋላ ይጎትተናል፣ ክብር ወደኋላ ይጎትተናል፣ ዝና ወደኋላ ይጎትተናል። የሰዎች ጥላቻ ወደ ኋላ ይመልሰናል። ሰዎች ክፉ ሲሆን ወደ ኋላ ይመልሱናል። ወደ ፊት ስንራመድ እጥፍ ወደ ኋላ ይመልሱ። ይሄ ሁሉ አሸንፈን ከክርስቶስ ጋር ወደፊት የምንራመድ ያድርገን። ይህን ዘመን ከእርሱ ጋር አንድ የምንሆንበት እንድንሆን እግዚአብሔር አምላክ ይርዳል። ኢየሱስም በምኩራባቸው እያስተማረ የመንግሥትን ወንጌል እየሰበከ በሕዝቡ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። እየፈወሰ ሁሉን እያደረገ አሁን ዝናው መሰማት ጀመረ። ወደ ሶሪያ፣ የአሁኒቷ ሶሪያ ደማስቆና ምናምን እንላት ዝና ሁሉ መሰማት ጀመረ። ሁሉ መጣ። እረ የሚያድን አዳኝ መቷል! እረ ሽባ እየተነሳ ነው! እረ አይነ ስውር እየበራ ነው! እረ እንደዚህ እየሆነ ነው! እረ ትምህርቱ የሚገርም ነው ብለው ሁሉም መጠራራት ጀመሩ። ከኢየሩሳሌም ውጭ ሶሪያ ድረስ በልዩ በልዩ ደዌና ስቃይ ተይዞ የታመሙትን ሁሉ አጋንንትም ያደረባቸውን በጨርቅም በጨረቃም የሚነሳባቸውን ሽባዎችን ወደ እርሱ አመጡ፣ ፈወሳቸው። በጨረቃ የሚለው በማታ ማለት ነው፣ የሚጥላቸው በቃ። ብዙ አይነት በሽታ ያለባቸው ሁሉ መምጣት ጀመሩ። ይቅርታ። ከገሊላም ከአስሩ ከተማ ከገሊላም ከአስሩ ከተማ ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ በጣም ብዙ ሕዝቦች ተከተሉ። በጣም ብዙ ሕዝብ ለመዳን ለመፈወስ፣ ሁሉ ችግራቸውን ስለሚፈታላቸው ይከተሉት ጀመር ብሎ ቅዱስ ማቴዎስ ምዕራፍ አራትን አቆመ። ደስ ይላል። ምዕራፍ አምስት ምዕራፍ ስድስትን እግዚአብሔር አምላክ ቀን ከጨመረልን ነገ እንማራለን። ይቆየን። ስብሐት ለእግዚአብሔር ወወላዲቱ።